ህመምተኞች መሟለ ግን ዶክተር ምን ይሰራልናል እንደ ማለት ይቆጠራል። አንደኛ እግዚአብሔርን ያጣን፣ እግዚአብሔርን ሲያጣ ያ ሰውዬ ሰላሙን ያጣን፣ ሰላሙን ሲያጣ ይጨነቃን፣ ሲጨነቅ ህሊና ይበረዛን፣ ህሊናው ሲበረዝ ደግሞ ተስፋ ይቆርጣል። ተስፋ ሲቆርጥ ራሱን ያጣል። ለበሽተኞች እንጂ ለጤነኞች አልመጣሁም። እሺ የንስሐ አባት ባይኖረንስ ምን ችግር አለው? እግዚአብሔር ሁሉን አዋቂ ነው። ሌላ ምት ጥያቄው የንስሐ አባት ባይኖረንስ ምን ችግር አለው? እግዚአብሔር ሁሉን አዋቂ ነው። በጣም ጥሩ። እንግዲህ በቤተክርስቲያናችን አስተምሮ ንስሐ አባት ቤተክርስቲያናችን ክርስቲያኖች ሁሉ ንስሐ እንዲገቡ፣ ኃጢአተኞች ሁሉ ወደ ንስሐ እንዲመለሱ ቤተክርስቲያን ታስተምራለች። ከዚህ አንጻር የብዙዎች ጥያቄ ነው። እግዚአብሔር ሁሉን አዋቂ ነው፣ ሁሉን ያውቃል። ሁሉን አዋቂ ነው። እንዲህ ይላል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 9 ቁጥር 12 ላይ ህሙማን ይፈቅድዎ ለአቃቤ ስራይ ወአኮ ጥዑያን፣ ወይም በሽተኞች፣ ህመምተኞች ባለመድኃኒትን ይሻሉ ጤነኞች ግን አያሻቸውም፣ ብሏል። ስለዚህ ይህንን የተናገረበት አምላካችን መድኃኒታችን ኢየሱስ ክርስቶስ ፈሪሳውያን ይህስ መምህራችሁ ከቀራጮች ኃጢአተኞች ጋር ይበላል ብለው ሲናገሩት ለበሽተኞች እንጂ ለጤነኞች አልመጣሁም ብሏል። ስለዚህ በአጠቃላይ በቁሙ ስናየው ኃጢአት የምንለው በሽታ ህመም ነው። ስለዚህ ከዚህ አንጻር ይህ ልብ ልዩ ይገባል። ስለዚህ ህመምተኛ ከሆን ደግሞ ሐኪም ያስፈልገናል ማለት ነው። አሁን ታመን ሐኪም በያክምነት በአንድ ታከም እንደ ማለት ዶክተር ምን ያደርግልናል። እግዚአብሔር ሁሉን አዋቂ ነው። ዶክተሩ ስለ በሽታ ያውቃል። በሽታ ምን ምን በሽታዎች እንዳሉ ያውቃል? ግን ሄደን ካልነገርነው፣ ሄደን የታመምነውን ካላሳወቅነው አያክምንም። ይህ እግዚአብሔር ኃጢአተኞች እንደሆን ያውቃል። ኃጢአቶች ምን ምን እንዳሉ ያውቃል ስለምን ኃጢአት እንደምንሰራም ያውቀዋል። ግን ያንን ለመዳን ደግሞ መታከም አለ። ስለዚህ ቤተክርስቲያናችን የምታስተምረው ኃጢአትን እንደ ህመም ነው። ቤተክርስቲያናችንም እንደ ሐኪም ቤት ነች፣ ሆስፒታል ነች። ካህናቱ ዶክተሮች ናቸው። ከዚህ አንጻር ዶክተር ምን ይሰራልኛል እንደማለት ነው የሚቆጠረው። ጥያቄ በራሱ ችግር ያለበት ጥያቄ ነው። በነገራችን ላይ ክርስቲያኖች፣ እግዚአብሔር ሁሉን አዋቂ ነው። የእግዚአብሔር ሁሉን አዋቂነት ግን ከእኛ ንስሐ ማለት በቁሙ በራሱ ነስሓ ተጸጸተ ጸጸት ማለት ነው። ስለዚህ ይህ በሽታ ነው። በሽታነቱን ነቱን ደግሞ ቤተክርስቲያን በብዙ መንገድ ታስተምራለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጣም ሰፋ አድርጋ መላ አድርጋ ታስተምራለች። ኃጢአት በሽታ ነው። በራሱ ደዌ ዘነፍስም ይባላል የነፍስ በሽታ ብላ ትናገራል። የኃጢአት ደዌ ይባላል። ባለፈው በዚህ ወርሃ ጾም ውስጥ ያከብር ነው ወይም ያስበናቸው ያለፍናቸው ሳምንታት ውስጥ አንዱ መጻጉ ይባላል። ዓለም የበሽተኞች ቀን ብላ ቤተክርስቲያን የምታከብረው ነው መጻጉዕ ታሞ የነበረው የኃጢአት ደዌ እንደነበረ መጽሐፍ ቅዱስ ይነግረናል። ጌታችንን ከዚህ የበለጠ እንዳያገኝህ ደግመህ አትበድል ብሎት ነበረ። ለምን 38 ዓመት የተኛ ሰውዬ በሰራው ኃጢአት ነው ይህ የሚመጣው። ኃጢአትን ደጋግሞ ደጋግሞ ከመስራት የተነሳ የሚመጣ በሽታ ነው፣ እና ይሄ ደዌ ዘነፍስ ብላ ቤተክርስቲያን ትናገራለች። ይህም እንትኖች አሉት፣ ምልክቶች አሉት። ሰውየው ደዌ ዘነፍስ መንፈሱ ይረበሻል። የህሊና መጨነቅ ይመጣል። የአእምሮ ሰላም የህሊና ረፍት ማጣት ያገኘዋል። ራሱን ይጸየፋል። ይህ አይነት በሽታ የያዘው ሰው ወይም ኃጢአት ያበዛ ሰው ማለት ነው። ስለዚህ ከዚህ አንጻር ወደ ምን ይደርሳል? ወደ ተስፋ መቁረጥ የሚባል በሽታ ትልቁ በሽታ ይደርሳል። ተስፋ የቆረጠ ሰው ደግሞ እንደምታውቁት ራሱን ነገር ለማጥፋት ሌላ እግዚአብሔር የማይወደውን ነገር ወደ ማድረግ ይሄዳል። ለዚህ ነው ዶክተር የሚያስፈልጋል። በዓለም እንኳን ሳይካትሪስት፣ ሳይኮሎጂስት እየተባለ ስለ ልቡናን የሚያክሙ ሰዎች አሉ። አይደለም መንፈሳዊ ደግሞ ነፍስን የሚያጥቡልን፣ የነፍሳችን ችግር የሚያነጹልን ይህን እንዲህ አይነት ሰዎች አሉ አባቶች አሉ ካህናት በዚህ ምክንያት ስለዚህ ንስሐ መግባታችን እንደዚህ ነው የዚህ ምልክቱ የደዌው ይህ አይነት የሚያመጣው ደዌው ምልክቱ ምንድን ነው ሀጢአት ነው የመጀመሪያው ሁለተኛው ክፋት ነው ሶስተኛ ቂም በቀል ጥራጫ ዝሙት ስርቆት የሚባሉት በአጠቃላይ እግዚአብሔር የማይወዳቸው ነገሮች ሁሉ የሀጢአት ደዌ ያመጣሉ ማለት ነው ወይም ደግሞ ለንስሐ የሚያበቁ ችግሮች ያመጣሉ ስለዚህ እነዚህም በንናዘዛቸውስ በአናጥባቸውስ የሚል ችግር ነው ይሄ ጥያቄው ራሱ ያሉ ቅድም እግዚአብሔር ያውቋል አዎ ያውቋል ስለዚህ እንድንናዘዝ እግዚአብሔር ይፈልገናው። በዚህ ነው እንዲህ ይለናል እግዚአብሔር እንድንናዘዝ በሽተኞች ስለሆን መናዘዝ እንዳለብን ሲናገር በትንቢተ ሕዝቅኤል ምዕራፍ 33 ቁጥር 11 ጀምሮ እንዲህ ይላል እኔ ህያው ነኝና፣ ኃጢአተኛው ከመንገዱ ተመልሶ በህይወት ይኖር ዘንድ እንጂ ኃጢአተኛ ይሞት ዘንድ አልፈቅድም። በመንገዱ ተመልሶ በህይወት እንዲኖር ነው። ስለዚህ በኃጢአት መመላለስ ማለት መሞት ነው። መጀመሪያ በቁ ቤተክርስቲያናችን አስተምሮ በቁም መሞት ማለት ነው። ኃጢአት መስራት ማለት ሀጣ ማለት አጣ ነው። የሚያጣቸው ቅድም ገለጽኳቸው ነገሮች አሉ። አንደኛ እግዚአብሔርን አጣን። እግዚአብሔርን ሲያጣ ያ ሰውዬ ሰላሙን ያጣን። ሰላሙን ሲያጣ ይጨነቃን። ሲጨነቅ ህሊና ይበረዛል። ህሊናው ሲበረዝ ደግሞ ተስፋ ይቆርጣል። ተስፋ ሲቆርጥ ራሱን ያጣል። ስለዚህ ይህ ሁሉ የሚያጣው ሕክምና የሚያስፈልገው በሽታ አለበት ማለት ነው። እግዚአብሔር ያውቋል። እግዚአብሔር ያውቀዋል ማለት ግን ንስሐ ያስፈልገውም ማለት አይደለም። እግዚአብሔር ስላወቀ እንዲህ ይላል። ተመልሶም በህይወት ይኖር ዘንድ እንጂ ኃጢአተኛ ይሞት ዘንድ አልፈቅድም ይላል ጌታችን እግዚአብሔር። የእስራኤል ቤት ሆይ ተመለሱ፣ ከክፉ መንገዳችሁም ተመለሱ። ስለምንስ ትሞታላችሁ በላቸው። አንተም የሰው ልጅ ሆይ የህዝብ ልጆች እንዲህ በላቸው። በበደለበት ቀን የጻድቁ ጽድቁ አያድ ነው። በበደለበት ቀን የጻድቅ ሰው ጽድቁ አያድ ነው ማለት ያለፈ የሰራነው ጽድቃችን መከታ የሆነናና ዛሬ ኃጢአት ንስራ ማለት አያድንም በበደለበት ቀን ጽድቁ አያድነው ማለት ንስሐ ያስፈልገዋል ማለት ነው ኃጢአተኛም ከኃጢአቱ በተመለሰበት ቀን በኃጢአቱ አይሰናከልም ኃጢአተኛ ከኃጢአቱ በተመለሰ ጊዜ በኃጢአቱ አይሰናከልም ምን ማለት ነው ወደ ንስሐ በተመለሰ ጊዜ በቀደም ኃጢአቱ አይጠየቅም ማለት ነው ይሄ ማለት ከሞት ድኗ ማለት ነው ሞት በራሱ አንዱ የበሽታ መፈጸሚያ ስለሆነ ማለት ነው እንዲህ ይላል ጻድቁም ኃጢአት በሰራ ቀን በጽድቁ በህይወት አይኖርም አድቁ ሰው አዲስ መሰራ ቀን በፅርቁ ምክንያት ምን አይለም በህይወት አይኖርም። ሞተን እንደ ሞተ ይቆጠራው ማለት ነው። ስለዚህ በሽታ ነው። ይህም በሽታ የሚያክምልን ዶክተር አያስፈልገንም፣ እግዚአብሔር ስለሚያውቀው ማለት እግዚአብሔር ስለሚያውቀው ነው። በህይወት እንድንኖር ንስ ገባ ያዘዘን ማለት ነው። እንዲህ ይላል። እኔ ኃጢአተኛውን በእርግጥ ትሞታለ ባልኩ ጊዜ እርሱ ከኃጢአቱ ተመልሶ ፍርድንና ቅንን ነገር ቢያደርግ ኃጢአተኛውን መያዣ ቢመልስ መያዣን ቢመልስ የነጠቀውንም ቢከፍል በህይወትም ትእዛዝ ቢሄድ ኃጢአትም ባይሰራ በህይወት ይኖራል እንጂ አይሞት ብሎ እንደምንኖር በህይወት እንደሚኖር ተናገረ ማለት ነው። አምላካችን ማለታችን እግዚአብሔር አምላካችን ተናግሯል ነው ዞሮ ዞሮ። ስለዚህ ክርስቲያኖች ልናስታውራቸው የሚገቡት ነገሮች ህመምተኞች ህመሙ አለ ግን ዶክተር ምን ይሰራልናል እንደማለት የሚቆጠር ቤተክርስቲያን ሐኪም ነች፣ ሐኪም ቤት ነች፣ ሆስፒታልም ነች። ስለዚህ ኃጢአት ማለት በሽታ ስለሆነ ማለት ነው በሽታ ስለሆነ ይህን እንድናደርግ ይነግረናል ምዕራፍ 18 ቁጥር 30 ላይ ስናነብ እንዲህ ይለናል። የእስራኤል ቤት ሆይ ስለዚህ እንደ መንገዱ በየሰው ሁሉ እፈርድባችኋለሁ ይላል ጌታ እግዚአብሔር ንስሐ ግቡ ልብ በሉ ንስሐ ግቡ ኃጢአትንም እንቅፋት እንዳይሆንባችሁ ከኃጢአታችሁ ሁሉ ተመለሱ እንቅፋት እንዳይሆንባችሁ ተመለሱ የበደላችሁትን በደል ሁሉ ከእናንተ ጣሉ አዲስ ልብንና አዲስ መንፈሰንም ለእናንተ አድርጉ ይላል። አዲስ ልብና አዲስ መንፈስ፣ ይህ ማለት ኃጢአት ማለት አሮጌ ልብ፣ ኃጢአት ማለት አሮጌ መንፈስ፣ ኃጢአት ማለት በሽታ፣ ኃጢአት ማለት የቆሸሸ ነገር ነው ማለት ነው። ስለዚህ ይህ አዲስ ልብ አዲስ መንፈስ የሚደረገው የሚገኘው በንስሐ ነው፣ የሚለበሰው በንስሐ ነው። ይህም የእግዚአብሔር ቸርነት ነው እንጂ በእኛ ስራ አይደለም። ክርስቲያኖች ኃጢአትን ማመን በጣም በጎ ነገርና መልካም ነገር ስለሆነ መጽሐፍም ስለሚናገር ማለት ነው። ሁላችንም ኃጢአታችን ልናምን ይገባል። ኃጢአቱን የማያምን ሰው አይለማም። ለዚህ ነው ኃጢአትን መሰወርም ደግሞ እግዚአብሔር አይወደውም እና ምክንያት ንስሐን ገባ ቤተክርስቲያን ታዝዛለች። ስለዚህ እግዚአብሔር ሁሉን አዋቂ ነው። ሁሉን አዋቂ ስለሆነ ወደ ንስሐ አባት ሂደን እንድናዘዝ ያዛል። ያው ራስን ለካህን አሳይ እያለ ከፈወሳቸው በኋላ እነዚህ እንደሚናገር መጽሐፍ ይነግረናል። ራሳችን ለካህን እንደምናሳይ እንድናሳይ መጽሐፍ ስለሚያዝዝ ማለት ነው። በደላችንን እንዲህ ይላል ንስሐ የሚያስፈልግበት መንገድ ይልና ለመዳን መሆኑን መንግሥተ ሰማያትን ለመውረስ መሆኑን ሰው ከበሽታው ለመፈወስ መሆኑን ሰላም ያጣ ወደ ሰላሙ ለመመለስ መሆኑን ተናግሮ ምን ይላል? የመጀመሪያ ንስሐ ዋናው ቁም ነገሩ ተአምኖ ኃጣውዕ ወይም ኃጢአትን ማምን የራስን ኃጢአት ነው የምናምነው። የራሳችን ኃጢአት እናምናለን፣ እንጠለዋለን፣ እናወግዘዋለን። ይሄ መጀመሪያ ስለዚህ አንድ መጥፎ ሱስ ያለበት ሰው መጀመሪያ ከዛ ነገር ለመውጣት ሱሱን ማመን፣ መጥላት፣ ማውገዝ። ይህ ነገር የጠላውን ነገር ወደዛ ስለማይመልሰው፣ እንዲህ ይላል ትንቢተ ኢሳይያስ ምዕራፍ 43 ቁጥር 26 ላይ እንድትጸድቅ የመጀመሪያው ኃጢአትህን ተናገር ይላል። እንድትጸድቅ መጀመሪያ ኃጢአትን መንበር ተናገር። ስለዚህ ምን ማለት ነው? ተናዘዘው ማለት ነው። ስለዚህ አስፈላጊ ለማን ነው የምናገረው ስ ወደ ካህን ራስን አሳየ ላይ እንጌታችን አምላካችን መድኃኒታችን ክርስቶስ ስለዚህ ለካህን ራሳችን ቅዱስ ዳዊትን አጢአቴን አልሰወርኩም በደሌን አልሸፈንኩም ለእግዚአብሔር ምትላልሄንም እናገራለሁ አንተም የልቤን አጢአት ተውክልኝ ብሎ ተናጉራል በመዝሙር 31 ቁጥር አምስት ላይ ማለት ነው ስለዚህ በመዝሙር 31 ላይ እንደተናገረው ቅዱስ ዳዊት አጢአቴን አልሸወርኩም ምክንያቱም አጥያቱን የሚሰውር ሰው አይለምም መናገር ከዛ መናዘዝ ያስፈልጋል። ምን እናዘዙ ለካላት መሆኑን ያው ቤተክርስቲያናችን በደንብ አስተምራለች ማለት ነው። ሌላው በንስሐ ላይ እግዚአብሔር ያውቋን እውነት ነው፣ ግን እኛ ልናደርጋቸው የሚገቡ ነገሮች አሉ። ለምሳሌ ሀዳጌ በቀል መሆኑ የወገኖችን ኃጢአት በደል ይቅር ማለት ያስፈልጋል ለንስሐ ይህን እንድናደርግ ደግሞ፣ ይቅር መባል የምናገኘው በዚህ ምክንያት ነው። እንዲህ ይላል በማቴዎስ ወንጌል ምዕራፍ ስድስት ቁጥር አስራ አራት ላይ እንዲህ ይላል የወገኖቻችሁን የወንድሞቻችሁን በደል ለሰዎች ኃጢአታቸውን ይቅር ብትሉ የሰማይ አባታችሁ እናንተንም ደግሞ ይቅር ይላችኋል። የሰዎችን ኃጢአት ይቅር ብትሉ የሰማይ አባታችሁ እናንተም ይላችኋል። ይሄ ምን ማለት ነው? ሀዳጌ በቀል ሰው ይቅር ባይ ይቅር ይባላል ማለት ነው። ስለዚህ በዚህ ምክንያት አንዱ የንስሐ አስፈላጊነት በዚህ ይናገራል። ስለዚህ ይህንን ይቅር ምንለው ደግሞ ወደ መምህረ ንስሐችን ቀርበን ኃጢአታችን ከተናዘዝን በኋላ በደላችን ሌሎችን ይቅር እንላለን፣ እግዚአብሔር ይቅር ይለናል ማለት ነው። ስለዚህ ከዚህ አንጻር አስፈላጊ ነው። ቤተክርስቲያናችን በዚህ ምክንያት በብዙ መንገድ ታስተምራለች። ከደዌ እንድንነጻ ከበሽታ እንድንነጻ ግን ቤተክርስቲያናችን ንስሐ እንንገባ ትነግረናለች። ለዚህም እግዚአብሔር ያውቀዋል ነው። እግዚአብሔር ያውቀዋል ባንናዘዝ ስለሚለው እግዚአብሔር ያውቀዋል እውነት ነው። ነገር ግን በኃጢአታችን ምክንያት ወደ ካህናት፣ ወደ አባቶቻችን ሄደን ስናፍር፣ ያቺ አፍረታችን ድጋሚ ኃጢአት እንዳንሰራው ያደርገናል። ሁለተኛ የእግዚአብሔር ወኪሎች ናቸው። ዘፈታይ ክሙ በምድር ይኩን ፍትሃ በሰማያት ዝሓሰር ክሙ ብር ይኹን ብሱረ በሰማያት በምድር የፈታችሁት በሰማይ የተፈታ ይሁን በሰማይ እያሰራችሁት ደግሞ በምድር ያሰራችሁት በሰማይ የታሰረ ይሁን ብሎ ጌታችን ስልጣን ሰጥቷችኋል። ስለዚህ በምድር የተያዘበት ሰው በሰማይ እያዝበታል። ምን ጥያቄ የለው። በሰማይ የተያዘበት በምድር የተያዘበት ሰው በሰማይ እያዝበታል። ምድር ላይ ተፈታለት መስማት ይቀጥልናል። ስለዚህ ከዚህ አንጻር አባቶቻችን ካህናት ስለሆኑ ትልቅ ስልጣን ስላላቸው ራሱን ሰው ከካህን በታች እንዲያደርግ ስለሚመክር ማለት ነው። ለዚህም ሁለተኛ ነገስት ምዕራፍ ሃያ ቁጥር አንድ ላይ ንጉሱ ሕዝቅያስን ማስታወስ በቂ ነው። ንጉሱ ሕዝቅያስ እግዚአብሔር ታላቅ ውለታ ውሎለት ሰራዊቱን የሰናክሬምን ሰራዊት አጥፍቶለት አገሩን ጠብቆለት ነበር። ግን ረሳ፣ እግዚአብሔርን በደለ። እግዚአብሔርን በደለ። በችሎታዬ በክንዴ በኃይሌ በሰራዊት ያደረግኩት አለ። እግዚአብሔር ተቆጣው ተቆጣው አዘነበት። በዚህ ምክንያት ነብዩ ተልኮ እስከ ሶስት ቀን ትሞታለህ ተዘጋጅ ተዘጋጂ ተብሎ መርዶ ተነገረው ማለት ነው። ምክንያቱም እግዚአብሔርን ስላስቀየመ እሱ ተኝቶ ንስሐ አገባ። ወደ አልጋው ዙሮ አልጋው ላይ ተኝቶ አለቀሰ፣ አነባ። በልቅሶ ምክንያት እግዚአብሔር ምን አለው? ትሞታለህ ያልኩትን ትቸዋለሁ፣ ህዝብ ላይ 15 ዓመት ጨምር ይላል አለው። ስለዚህ በዚህ ምክንያት ንስሐ ከእግዚአብሔር ጋር የምንታረቅበት ነው። ይህን ግን እግዚአብሔር የነገረው በነቢዩ በኩል አድርጎ ነው። ስለዚህ ካህናት ያስፈልጋሉ፣ ቤተክርስቲያን አገልጋዮች ያስፈልጋሉ፣ ያስተምራሉ፣ ወደ መስመር ያስይዛሉ እና በዚህ ምክንያት ራስን ከካህን በታች ማስገዛት በጣም ጠቃሚ መሆኑን እግዚአብሔር ይናገራል። እግዚአብሔር ቢያውቀውም ወደ ክርስቶስ ወደ አምናካችን ሁኔታችን ኢየሱስ ክርስቶስ የመጣው ሊፈወስ የመጣው ሰው ሄድና ራስን ምን በል ለካህን አሳይ። ከክርስቶስ የበለጠ እኮ የለም፣ ከመዳንያም ከኢየሱስ ክርስቶስ የበለጠ የለም። ወደ ራሱ ወደ ኢየሱስ ክርስቶስ እንኳ መጥተው ምን አለ ራስን ለካህን አሳይ ብሎ ተናገረ። በካህናት ስር ራሳችን ማስገዛት ሁልጊዜ ከኛ ጋር የሚኖሩትም ካህናት ስለሆኑ በእነሱ ስር ራሳችን ማስገዛትና ለእነሱ ኃጢአታችን መናዘዝ ሁልጊዜ ለክርስቶስ እንደመናዘዝ መሆኑን እግዚአብሔር ኢየሱስ ክርስቶስ ራሱ ያውቀዋል። ቅዱስ ጳውሎስንም ቢሆን እንደዛ ነው ያደረገው። አይኑ ከታወረ በኋላ ቅዱስ ጳውሎስ ክርስቲያኖችን ሲያሳድድ በነበረበት ቦታ እግዚአብሔር ኢየሱስ ክርስቶስ ማና አንተን ታሳድደኝ ለምን ታሳድደኛለህ? ሲለው እኔ ማሳድደ አንተ ማነ? ሲለው እኔ ናዝሬቱ ኢየሱስ ክርስቶስ ነኝ ስለምን ታሳድደኛለህ? ካለው በኋላ ማለት ነው ስለዚህ ወደ ነብዩ አናንያ ይባላል እሱ ይጸልይልሃን፣ አለው ኢየሱስ ክርስቶስን አነጋግሮ መድኃኒታችን ኢየሱስ ክርስቶስን ካነጋገረ በኋላ ግን እንዲፈውሰ የተላከ ወደ ነብዩ ወደ ካኑ። ስለዚህ ወደ ኢየሱስ ክርስቶስ የምናገኘው እግዚአብሔር ሁሉም ቢያውቅም አምላካችን፣ ቀጥታ ብንናገርም ነገርን ካህናት ያስፈልጋሉ። ምክንያቱም እነሱ የነፍሳችን ስሬት ድነት የሚገኝባቸው ትልቅ ምስጢር የሚፈጽሙልን አባቶቻችን እነሱ ስለሆኑ ነው። ይህን ስላ ቤተ ክርስቲያናችን አስተምሮ አምላካችን እግዚአብሔር ከሁላችን ጋር ይሁን።